የኢትዮጵያ አየር መንገድ የመንገደኞች እገዳውን አነሳ። ታዲያስ አዲስ። የምታደምጡት ታዲያስ አዲስ ነው። የዓለማችን የሰሞኑ መነጋገሪያ ርዕሰ ጉዳይ ከተሾሙ ገና ቅርብ ጊዜያቸው ቢሆንም ዓለምን ግን እያነጋገሩ ያሉት የዶናልድ ትራምፕ ጉዳይ ነበር። የእሳቸውና በተለይ በመንገደኞች ላይ ከሰባት ሀገራት ላይ የጣሉት የመንገደኞች እገዳ የበርካታ አየር መንገዶችን ኢኮኖሚ አቃውሶ ነበር። አይ የዶናልድ ትራምፕን ቀልድ እያየሁ ነበረ። መቼም ያው ማህበረሰብ የፌስቡኩ ምናምኑ ላይ የካርቶን ስዕል ነው። አንዲት ኢትዮጵያ ይቆማለች፣ አጠገቧ ዶናልድ ትራምፕ አሉ። አሜሪካ ምን ልትሰሪ መጣሽ? ከኢትዮጵያ የመጣሁት መጣውት ገብቶኛል። ምን ልትሰሪ መጣሽ? አይ እንጀራ ፍለጋ? እንጀራ ያለው ኢትዮጵያ አይደል እንዴ? ያው ሜጤፍ ትመለሻለሽ ትንሽ ዶናልድ ትራምፕ ይሄ ሊሉ ይችላሉ ነው እና አው በሳቸው በተለይ ሁሉም ነገር መመለስ ነው። ሁሉም ነገር መመለስ ነው እና በጣም አስቸጋሪ ነው። መጨረሻ ላይ የራሳቸው እንዳይመልሱና አገሩን ባዶ እንዳያረጉት እንደውም ምንድን ነበረ ከሰሞኑ ከኢትዮጵያኖች ጋር የሚገናኝ ነገር አንድ ዴሊ ኒውስ ሼር የሚል አንድ ዌብሳይት ለኢትዮጵያኖች የሚሰጠው የአመት የቪዛ ኮታ መቶ ብቻ ሆነ የሚል ዜና ይዞ ወጥቶ ብዙዎች ሲቀባበሉት ነበር የነበረውና ዘገባውን ለ ማጠራጠር አድርገን ነበር። ዘገባው የውሸት ዘገባ መሆኑን አግኝተናል። ምክንያቱም ምንም አይነት ኢትዮጵያን የሚመለከት የቪዛ ሊሚት እና የቪዛ እገዳ አላወጡም ዶናልድ ትራምፕ። አዎ ግን እንደው ስልጣን ከያዙ በኋላ ግን በተለይ አንድ ሰባት ሀገሮችን እኛንማ፣ እንደ ደመራ ነው የዞረን። አዎ ይከበበን። አዎ የተከለከሉ ሀገሮችን ስታይ እንደው ዙሪያውን ትልና ከላይ የምን ከጎን ሶማሊያ፣ በዚህኛው ሳይድ ሱዳን ይልክ። አዎ ዙሪያውን፣ ከበውናልና ኢትዮጵያ ግን አልተከለከለችም። ይሄ በራሱ አስደሳች ቢሆንም፣ አንዳንዴ ግን በሌሎች ላይ መጥፎ ነገር ሲደረግ እኔ ጋር አልመጣም ብለ ልትደሰት አይገባም። አዎ ነግበኔ ነው። ምክንያቱም ሰውየው ምን ደሞ ቅሳቸው እንደሰሙ ቱሞሮ ባይሚ ነው። አዎ ኦኬ፣ ከግንቡ ጋር ማለት አሁን እንግዲህ እያየው ነበረ። ወደ ሰባት ሀገሮች ወደ አሜሪካ እንዳይገቡ ተባለ። ግሪን ካርድ ያላቸው ሞፋ ራስ አይቀሩ ጋር ተለያዩ ሲሉ ነበር። የኢትዮጵያ አየር መንገድ ከዚህ ጋር በተገናኘ እንግዲህ እግር የተጣለባቸው መንገደኞች ወደ አሜሪካን ይዤ አልገባም እንደ ሌሎቹ አየር መንገድ የሚል አቋም ነበረው። አዎ በተለይም ከጃንዋሪ 29 በኋላ ትኬታቸውን ለቆረጡ መንገደኞች በነፃ የትኬት መቀየሪያ ገንዘብ ሳላስከፍላችሁ ትኬታችሁን ቀይርላችኋል ወደ ሌላ አማራጭ ሀገር የምትበሩ ከሆነም ደግሞ እንደዚሁ ትኬታችሁን አስተካክልላችኋል የሚል አናውንስመንት ለቆ ነበረ። ከዛ በኋላ እንግዲህ የዶናልድ ትራምፕን ጉዳይ ተከትሎ ደግሞ እንዲሁ የሱዳን የሶማሊያ ዜግነት ያላቸውን ሰዎችና አሜሪካ መግባት አትችሉም የተባሉ ሰዎችንም ይዞ መልሶ እዚሁ አዲስ አበባ ተርሚናል ላይ ነበሩ የቆዩትና እንግዲህ አንድ ሁለት ቀን አቆይቶ ወደ አገራቸው ወደ መጡበት ሀገራት እንደመለሳቸው መረጃዎችን ሰምተናል። ከዛ በኋላ ግን አሁን አዲሱ ነገር ምንድን ነው? በተለይ ዶናልድ ትራምፕ በፍርድ ቤት ደረጃ የወሰኑት ውሳኔ በዳኛው መሻሩን ተከትሎ እና የሕገ መንግሥት አይደለም ስለዚህ ሰባቱ ሀገራት ያሉ ዜጎች ሊገቡ ይገባል፣ ቫሊድ ቪዛ ያሉ ሰዎች ሊገቡ ይገባል መባሉን ተከትሎ የኢትዮጵያ አየር መንገድም እንግዲህ ለሰባቱ ሀገራት ያለውን እገዳ አንስቻለሁ፣ ይዤ ጭኜ ወደ አሜሪካ ሊሄድ ዝግጁ ነኝ ብሏል። የኢትዮጵያ አየር መንገድ ማለት ነው። በተመሳሳይ ልክ ኳታርና ኤር ፍራንስም እንዳደረጉት ማለት ማለት ነው። ግን ዌብሳይታቸውን ሳየው እስካሁን እገዳው የተነሳ አይመስልም። ያው እገዳው እንዳለ የሚገልጽ አይነት ነው። ያስተካከሉት ነገር አለ በኢትዮጵያ አየር መንገድ የፌስቡክ አካውንትም የትዊተር አካውንትም እንግዲህ እስካሁን አብዴት አልተደረገም። ግን ባሉኝ መረጃዎች ግን አብዴት እንደሚደረግ ነው ያሉኝ፣ የውስጥ ታዋቂ መረጃዎች እየጠቆሙ ያሉት ማለት ነው። በቶሎ ሁኔታ እንግዲህ አብዴት ያደርጉታል ወይ ሰኞ? በቶሎ ሰኞ እንግዲህ ወዲው ሲጠቃልል የኢትዮጵያ አየር መንገድ በመንገደኞች ላይ ያደረገውን እገዳ ተለያዩ የአየር መንገዶች እያነሱ ነው። ለምሳሌ ኳታር አየር መንገድም ብትሄድ በቃ መንገደኞችን ምንም ችግር የለም ወደ አሜሪካን ያጓጉዛሉ እያለ ነው። እርግጥ ልክ የእሳቸውን ውሳኔ ተከትሎ ብዙዎቹ እንዲህ አይነት መንገደኞችን ይዤ ብሄድ እዛ የሚደርሰው መጉላላት፣ በተጨማሪ ደግሞ እንደዚህ አይነት መንገደኞች ህጋዊ አይደሉም በአሜሪካና እንዳይገቡ የሚባሉ መንገደኞችን ይዞ መሄድ በራሱ አግባብ ስላልሆነ ትተው ነበረ። አሁን ግን ከዳኛው ውሳኔ በኋላ ነገሮች ተቀይረዋል። በርካታ ነገሮች ናቸው እንግዲህ የተቀይረዋል። እሳቸው ግን እንደገና ተከሳለሁ ብለዋል። ማለት አግባብ አይደለም የሚል ውሳኔ መሻሩ አግባብ አይደለም እንደገና አፒል አደርጋለሁ የሚል ነገር እያነሱን ያሉትና ያሸንፉ ይሆን ደግሞ የሚለውም ማየት አለብን። ከዛ ውጭ ኢትዮጵያም እንግዲህ የሚመጡ ከዛ ዶናልድ ትራምፕ የሚያባሯቸው የሚመጡ ካሉ በጸጋ ቀበላለሁ ከምላለሁ ብለዋል። እንግዲህ ማስታወቂያ ሚኒስትሩ ብዙ ዶናልድ ትራምፕ የሚሏቸው ነገሮች በአጠቃላይ እየተቀየሩ ስለሆነ መጨረሻ ላይ ራሳቸው ይቀየራሉ ተብሎ ይጠበቃል። ዶናልድ ትራምፕ አልክ አላልኩ። ታዲያስ አዲስ ነው ነው በእያላችሁ በጥሩ ጊዜ ነው የምንመኘው። እንግዲህ በተለይ ከመንገደኞች ጋር በተገናኘ እገዳ ነበረ የተወሰኑ ሀገር ዜጋዎች እና እሱ ተነስቷል ነው ወሬው። የአሜሪካን ኤምባሲ መግለጫ ማውጣት አለ አዲስ መግለጫ ከሰሞኑ በተለይ በማህበረሰብ ድረገጾች ላይ ሲሽከረከረ ስለነበረው አንድ መረጃ የአሜሪካ ኤምባሲም በኦፊሻል የፌስቡክ ፔጁ ላይ ይፋ የሆነ መግለጫም እስከ ማውጣት ደረጃ ደርሷል። በተለይ ከሰባቱ ሀገራት በተጨማሪ ኢትዮጵያም ላይ የቪዛ እገዳ ተጥሏል። እናም በአመት የሚሰጠው ቪዛ አንድ መቶ ብቻ እንዲሆን ተደርጓል የሚል ወሬ ነበረ በስፋት ሲሰራጭ የነበረው። የአሜሪካ ኤምባሲ እንግዲህ ይህንን አስመልክቶ በኦፊሻሊ በፌስቡክ ፔጁ ላይ እንደለቀቀው ከሆነ ምንድን ነው የሚለው ባለፈው ሳምንት የአሜሪካ ፕሬዚዳንት ይፋ እንዳደረጉት በሰባቱ ሀገራት ላይ እገዳ መጣሉ ይታወቃል። ሆኖም እገዳው ኢትዮጵያን የማይመለከታት ነው የሚሆነው። ከዛ ውጭም የአሜሪ የአሜሪካ ኤምባሲ ከኢትዮጵያ ጋር ያለውን ነገሮች የበለጠ እየሰራ መሆኑንና በአመት ብቻ በአንድ አመት ብቻ ባለፉት 2016 ላይ እንኳን የዩኤስ ኤምባሲ አዲስ አበባ ላይ ያለው ከ18000 በላይ እነን ኢሚግራንት ቪዛ ይሹ አድርጓል ሰጥቷል። ይህም አብዛኛዎቹ ማጆሪቲው ኢትዮጵያዊ አመልካቾች ናቸው እና ኢትዮጵያን የሚመለከት ምንም አይነት ነገር የወጣ ነገር የለም ሲል ኦፊሻል ፔጅ ላይ እንግዲህ የዩኤስ ኤምባሲ አዲስ የሚለው ፔጅ ባለፈው አመት ብቻ ሰዎች ሰው ቪዛ ኢሚግራንት ቪዛ ሄዶ ጎብኝተው እንዲመጡ ሄዶ ጎብኝተው እንዲመጡ ማለት ነው። ይህም አብዛኛውን ኢትዮጵያዊ ናቸው፣ ኢትዮጵያዊ ነው ነው የሚለይ ኤምባሲው ማለት ነው። አይ ማውቃችን ራሱ በአመት 18 ሺ ቪዛ ለኢትዮጵያ እንደሚሰጥ እና እኔ ስለሚከለከለው እያሰብኩ 18 ሺ ከተገኘ ወይም ካገኘ ምን ያህሉ ገምት

የክልከላ የዓለማችን ትልቅ ወሬ ይሄ ነው። ብዛ ውስጥ እኛን ለማየት ነው እየሞከርን ያለነው።